ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ አለሁላችሁ። እግዚአብሔር ይመስገን። ያው የትናንቱ ቪዲዮ ሀይሚ እና ብሩክ የሰሩት ቪዲዮ በጣም አዝናኝ ቪዲዮ ነው እና በጣም ሲያምርባቸው ነበረ። ሀይሚ መከራውን ስትበላይ የነበረ ቪዲዮ ነው። በጣም በጣም በጣም እማይን በቃ፣ ሲጀምር ሀይሚ የማይሆን ነገር ነው ሀሳብ የብሩክን ፀጉር መቁረጥ በጣም አይታሰብም። ሜቢ እሱ ፈልጎ ምናምን ካልሆነ በስተቀር እንደዚህ በኖርማል ምናምን ማይቻል ነገር ነው። ሜቢ ወይ በእንቅልፍ ልቡ ምናምን ልቆርጭ ትችያለሽ እንጂ ወይኔ ረስ ነው እንዲህ እያየሽ አይን በአይን እየተያያችው፣ ለዛውም የፀጉር መቁረጫ መተሽ ፀጉርን ቆርጣለው ከባድ ነው። ማይሆን ማይሆን ማይሆን በጭራሽ አይታሰብ። ኢቨን እንኳን ለአንተን የገዛሁልህ ስትዩ እኔ እናት አመሰግናለሁ ስለ ገዛሽልኝ ነገር ግን እኔ ፀጉር ቤት ሄጄ ነው የምስተካከለው። በባለሙያ ማለት ነው። እና በቃ ለፀጉሩና ለፂኑ ያለው ፍቅር ብሩ፣ በስማም በጣም ማይታሰብ ነገር ነው። ማለት በጣም ማይታሰብ ነገር ነው። እና አስባችሁታል፣ ድክም ብሎኝ የመጣሁት አለ ስደውልለት፣ ራሱ ድካም ላይ ነበርኩ ምናምን ብሎ አለ ነበረ ማለት ነውና ቀኑን ሙሉ አልተደዋወሉም ነበረ ማለት ነው እና ቀኑን ሙሉ አልተደዋወልንም። ነው የጠፋ ጠፋ እኮ ለእኔ ሳትደውልልኝ ምናምን ስትለው፣ ስራ በስቶብኝ ነው ምናምን ብሎታል። አስባችሁታን በድካም ሊመጣት ስትታገል ስትላፈው ማለት ነው እና እስማሙ ሀይሚ ማለት ነው። ግን ባይ ዘ ወይ ቅብጠት ሲያምርባት ማለት ነው። ቅብጠት በጣም መቅበጥ በጣም የሚያምርባት ማለት ነው። ለምን እንደሆነ ታውቃላችሁ? ሲጀመር ስቀብጥ ደግሞ የሚያምርባት ብሩኬሌ ነው። ሌላ ሰው ላይ ስቀብጥ አያምርባትም። ወቀ በጣም ነው የሚያምርባት ስቀብጥ የሚቀበጥ ማለት ነው እና በጣም በጣም ደስ ያለ ማለት ነው እና ትናንት እና እና ልላችሁ መሰላችሁ ቤተሰብ ማለት ነው እና ትናንት ልብሱን እያጸዳችለት ምናምን ወይ ኔ በቪዲዮ ማሳያችሁ እንዴት እንዴት እንደማሳያችሁ። ከዛ ልብሱን እያጸዳችለት ማለት ነው አይታችሁታል። ሴትዮ ምን ሆነሽ ነው? ዛሬ የጽዳት ዘመቻ ነው እንዲ አላት። እውነቱን እንኮን ወንድ ኮንሽ ልብሱን አታጥቢ ነበር ሀይሚሻ። ወንድ ልብ ካለች ብሮኪ፣ ቆሸሽ ልብስ አለክ፣ ና አንጣልጣበል፣ ብትይው ኑሮ በአንዳፍ ነበር እየሮጠ ራሱ ሄዶ የሚያመጣው ማለት ነው። ድካሙ ሁሉ ይጠፋለት ነበር። ሲቀጥል ሲቀጥል እያጸዳችለት እያለ ማለት በቃ አይኑ አይኑን አይኑን፣ አረ ብሩክ ብሩኪ አይኑ ውስጥ የሆነ ነገር አለ። አረ ተይ አንቺ አይኔን ትጉልጉለች ታውጭኛለሽ። ትናንተ ሱ ራሱ ፈራ ማለት ነው። ከዛ ሄደች ሄደች ና ስር ጋ አደረሰች ማለት ነው። ምን እንደነካች አይታችሁታል? እኔ አልነገራችን ስሙ ማለት ነ ያለው ቦታ። እዛ ቦታ ምን ትሰሪ ያልሽ? እዛ ቦታ ምን ትሰሪ ያልሽ? አሁን አንቺ እዛ ቦታ ጋር ምን ታደርግሽ? ለምን ነካሽ? እዛ ቦታ ጋር እማይሆን ቦታ ጋር እማይሆን ማይሆን ቦታ ለካሽው ማለት ነውና ታራግፋለች ማለት ነው። ጫማ ግን አልተሳካለሽም ማለት ቁምስቁሉን በቃ ቁምስቁሉን ነው ያበላችሁ በቃ እንደትና ያምሻልል ያ ጠፈልገሽ ግን ይላታል። በቃ ወይ እኔ ካሁን ካሁን ፀጉሩን ቆ ተሳት ውብ ሲል ማሽኑ ማለት ነው። ካሁን ካሁን ገባ እሱ ተቀብላች ደግሞ ውብ ሲል ማለት ነው የእሷን ፀጉር ቆረጠ በቃ። አስባችሁታል? የሰው ጸጉር ቢቆርጥ ይሄ እኮ በጣም ባለጌ ማሽን ነው። አንድ የውብ ካለ ይዞ ነው የሚሄደው ጸጉራችሁ ሙሉን ማለት ነው። ካሁን ካሁን ቆረጣል፣ ካሁን ካሁን በቃ እንትን የሆነ እኔማ ልብሱን ሁሉ የሚቀደን የመሰለኝ በቃ እንዲህ ስታራግፍ ማለት ነውና፣ አዝግ እንደ አዝግን በቃ እጅጅ በቃ እስከሚላቸው ድረስ ማለት ቢቸግሩ ዱላ ሁሉ አመጣ ሊመታት ማለት ነው። አስባችሁታል? አንዴ አትለበልባትም ነበረው። ታሳዝናለች ግን ማለት ነው እና በቃ ድክም ዝግን ያደረገችው ማለት ያው ፕራንኩ ባይሳካላትም ብድሬ ብድር ይመልሳለሁ ብላል ስላልመለስ ሶሪ እንደ ሲጀምር አንቺ ራሱ ሌላ ነገር ብታደረጊ ይሻላል። ጸጉር ማይሆን ማይሆን ማይሆን ነገር ለምንድነ ተቀነሽ? ፀጉሩ አንድ በቃ በጣም የሚወደው ፀጉሩ ለጸጉሩ ያለው ፍቅር ይታወቃል። ሁሉ ጊዜ ሀይሜና ነብሩክን ካዩቸው ነገር የብራ ፀጉር እንደዛ ነው እና ጸጉሩን በጣም እንደሚወደው ነው የሚናገሩ ማለት ና ስለዚህ ጸጉር አስበሻል ስንት አመት እንደፈጀበት ለማሳደግ እንደዚህ ለማድረግ ወይኔ ብሩኪያውን ከዚህ ውጭ ፀጉር የሚያምርበት ራሱ አይመስለኝም ማለት ኛ ኦረ በዚህ ስለለመር ነው ከዚህ ውጭ ስታይል የሚያምርበት እራሱ አይመስለኝም ማለት ለምን ሁሌ በአንድ አይነት ነገር ለምደናል የለመርነውን ነገር ስናጣ መላጣ ሲሆን አስባችሁታል ጸጉር ካድጓለ እኔ ሸበላ ብላ ር ልታደረግበት ነበረ ማለት ነው እና ተለያዩ ከአደገም ፀጉር ቤት እጅ ሀይ እኔ ነኝ የምቆርጥልክ ማሽኑ ኔቅ ደግሞ ደግሞ ደስ ስምትን ስጦታ ኔጅል የመጣሁት አላለች። ስጦታ ነው የገዝቼልክ የመጣሁት ለአንተ አለችው ማለት ነው እና እሱ ራሱ በማሽን ገዝተሽ ስለመጣሽ ራሱ ደስተኛ አይደለም ማለት ለምን? በቃ አየሽ በራሱ ራሱ ተሳስቶ እንኳን አይነካም ራሱ ራሱ አያምንም ማለት ነው እና እንደምንም ብለሽ ሲተኛ አንድ ቀን ቀን ጠብቀሽ ቁርጥ ቁረጩ እንጂ በጭራሽ በጭራሽ በጭራሽ የማይታሰብ ነገር ነው። ብሩክ ተኝቶ ማለት ነው። ለምን ሳይተኛ እንደዚህ መቁረጥ በጣም ማይታሰብ ነው ሲጀመር ማለት ነው። እንዴ እኔ እንዲ በቃ ሲጀ አሁን ሷ እንዴ ኮጅ ሽንኪያዘሽ ማለት ነው። አኔ ውድቅ ነምች እየሳሳልሽ ነው እንጂ እንዲ ካልኩኝ ማታልፊ መቁማሪያ አስበሻል። እሱ ክብደት የሚያነሳ ሰው ነው ምናምን ባይዘው፣ ብሩክ እየወፈርክ ነው ቦርጭ እያወጣክ ነው እኔ ትናንት አይ ይሄን ነገር ስትነጋ በዛ ሰበብ ብዙ ነገር አይቻልም ማለት ነውና፣ እንዲህ ሲይዛት በቃ ወደቀች ምናምን። እኔ ደግሞ መጨረሻ ላይ በጣም ተናዶ ማሽኑን ሁሉ የሚሰብር ነው የሚወረውር። በቃ ፈ ለዚህ አደለም ምናምን ብሎ እንትን አላለም። አልወረወሩ ማለት ኮንትሮል ማድረግ ራሱን ይችልበታል ማለት ነው። ለምን አንድ ስጦታ ነው ብሎ የሚያስበው ማለት ነው። ደግሞ እኮ ገዝታ መምጣቷ ገዝተሽ መምጣትሽ ማለት ነው እንደዚህ አሁን ተቀምጠሽ ለምሳሌ አሁን ካፌ ተቀምጣች ተቀጣጥራችሁ ምናምን ፓርክ ምናምን ከኋላ መተሽ ሳያስበው ምናምን እንደዛ መቁረጥ ይቻልሽ በመቀስ ማለት ወይ አይኑ ታስሮ ምናምን እንደዛ ነው እንጂ እንደዚህ ሀይሚሽ ለዛሬው ለዛውም ሊበቀኝታው ንዴትሽ እሱ ብዙ ከሰራሽ ፕራንክ ብሩክ በቀንታ የሰራሽ ፕራንክ በስማ ያበደ ነው ማለት ነው። ለምን በቃ በጣም በጣም ደስ ይላል። በቃ ደግሞ በቃ እውነተኛ ነው የመሰለው በቃ ምንም አልተፎገረበትም። በቃ ሄዶ ሲመጣ ምናምን። አሁን ግን አንቺ አልተሳካልሽም ለዛሬ። ብድሬን መልሳለሁ ያልሹ ልጅ ብድሩን አይመለስ ያልሹ ትክክል አይደለም። አልመለሽም ማለት ለምን ብቆርጮ ነበረ የምመልሹ። ስላልቆረሽው አልተሳካልሽም። ኦልሬዲ ያም አይደለም፣ ችግር የለውም። ግን እናንተ እንደ ስትሆኑ ስትፋቀሩ ንን የሚያምርባችሁ። የእውነት ከስንት ጊዜ በኋላ እንደዚ አይነት ቪዲዮ ስለሰራችሁ በጣም በጣም በጣም አያምፈን ትናንት በጣም ደስ ብሎኝ እንደ ልጅ ነበር ሳያቸው የነበረው ማለት ነው ያው ያልተመቸኝም እንጂ ለመስራት በጣም ነበር ሲያምርባቸው የነበረው በቃ ደስ ስትሉ በቃ አንቺ ለተንኮል ነበር ያሰብሽው ከዛ ምክንያት በጣም ደስ የሚል ቪዲዮ ወጥቶላችኋል በቃ ስትላፉ ምን ስትሉ ምን እሱ ድንጋይ አንቺ አንቺ ድንጋይ እሱ ልምጭ ይዞ ማለት ነው ታይ ሀይሚ ጣይ አልጥልም ጣይ አልጥልም በቃ ደስ ስትል ማለት ይህኒ ድሮ እንቆልጩ እንቆልጩ እንደምትባባሉት ማለት ነው እኔ ምናምን እንደዛ እንደዛ አይነት ቪዲዮ ነው የመሰለኝ ማለት ነው። ቁልልጮ ምናም ቆርጥ ካለ እየተባባላቸው የሚበሻሸቁን የመሰላቸው ማለት ነውና ያው መጨረሻ ላይ ከአቅሙ በላይ ሲሆንበት ዝል አድርግቷት እንደ ምን አታገለኝ ከአንቺ ጋራ፣ እንደዚህ ካልሆነ አንቺ መፋታት አልችልም ብሎ በስተ መጨረሻ እንኳኳ አርግቷት ይዟት ሄደ ማለት ነው። እና በቃ እኔ ደግሞ በጣም የተሳቀቁት ማሽኑ

ተሳስቶ እንኳን አይመጣም። የእውነት ምነግራችሁ በቃ አይመጣም፣ ከባድ ነው፣ አይመጣም። ለዛ አው ሂ አትቆርጩ ማለት ምላ ተመልሰሽ ፕራንክሽን ብድርሽን መልሽ። እሱ እንደዛ በቀደምታ ጨጓራሽን አቃጥሎ እርር አድርጎሽ በቃ አንቺ እንደዛ ቅጥል ሊያደረገሽ ነገር ፊትሽ ፊም እስከሚስል ያደረገሽ ነገርማ ሳትመልሽ አይምሻም እንዳታስቢ ማለት። ኢኒዌይስ በጣም ደስ ብሎኛል ምናምን ያው ቅብጥተናችሁ ምናምን ደስ ይላል ዮ በጣም እንጃ እሱ የሚበላት ብሮቄ ቀለበት ሰርላት፣ ተው ቀለበት ብቻ ሰርላት እና በቃ ፍቅራችሁን አንድ አድርጉ። በጣም ነው የሚያምርባችሁ ውስጥ ትናንት ደስ ሲል በቃ ሲቀብጡ ምን ሲሉ ምናምን በቃ ሲላፉ በቃ ማለት እሷ ተንኮል ነበር ያሰበችው፣ ያው ተንኮሉም ሳይሳካላቀርተው ጸጉሮን ልቆርጥ ነበረ እሱ ሸተተውና ተው